ኢትዮጵያዊነት እንደ ሐሳብ ብዙ ዘመናትን አስቆጥሯል። ኢትዮጵያዊነት የነጻነትና የአሸናፊነት፣ በሌሎች አልገዛም፣ ሌሎችንም አልገዛም የሚል አስተሳሰብ ድምር ነው። ይህን አስተሳሰብ የተወሰኑ አፍሪካውያንና አፍሪካ አሜሪካውያን ይጋሩታል። ኢትዮጵያዊነት ሁሉንም ኢትዮጵያውያን የድርሻቸውን አዋጥተው ሕይወታቸውንም ጭምር ሰውተው የፈጠሩትና ያዳበሩት አስተሳሰብ ነው። ሆኖም ግን ኢትዮጵያዊነት ገና ተሰርቶ ያላለቀ ቤትንም ይመስላል። ኢትዮጵያዊነትን በመፍጠርም ይሁን በመገንባት ሂደት ሁሉም ህዝቦች ሚና ነበራቸው አላቸውም። ዳሩ ግን ኢትዮጵያውያን ወደ ራስ አምሳያ በመጎተትና በመጠቀም ረገድ ሁሉም በአስተዋጽኦ ልክ የተወከለ አይደለም። የብሔር ጽንፈኝነት እንዲመጣ አንዱ ምክንያት ሆነውም ከዚህ የተወለደው ኢትዮጵያዊነት እኔን አይገልጸኝም በተገቢው መጠን አይወክለኝም የሚለው አስተሳሰብ ነው። በሌላ በኩል ኢትዮጵያዊነት እኔን ብቻ መምሰል አለበት የሚል አቋምም አለ። መደመር እንደ እሳቤ የመጣበት አንዱ ምክንያት ኢትዮጵያ ለሁሉም ኢትዮጵያውያን እንድትሆን በሁለት ተቃራኒ ዋልታዎች የቆሙትን አቋሞች ማቀራረብ በማስፈለጉ ነው። ይህ ሊሆን የሚችለውም በማህበረሰባዊ ማንነታችንና በሀገራዊ ማንነታችን መካከል ሚዛን የጠበቀ ግንኙነት ሲኖር ነው። ከዚህ ባለፈ መጨፍለቅም ሆነ መነጠል አጥፊ ውሳኔ ነው። ከእያንዳንዳችን ብሔር በላይ የሆነ የጋራ ሀገረ መንግስት ዘመናትን ተሻግሮ እነሆ እያንዳንዳችን መዳፍ ላይ ተቀምጧል። የሚቀረው ትልቁ የቤት ስራ ኢትዮጵያ እያንዳንዳችንን እንድትመስልና የጋራ ማንነታችንን የምታንጸባርቅ እንድትሆን በጥንቃቄ መስራት ነው። ህብረ ብሔራዊት ኢትዮጵያን መውለድ የኛ ውዝፍ የቤት ስራችን ነው።